ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድ የዘምዘም ዩቲዩብ ተከታታዮች እንዴት አላችሁ? ሰላም ነው። እንግዲህ ይህን ነገር ማያቄን ለመቼም ገጠር ተወልዶ አድጎ እና ልንበላ ነው ማለት ነው የሚወድ ካለ፣ አሁን እንግዲህ ምናምን ምናምን ማይጁንታ ምናምን መባል አይቻልም ማለት ነው። ጣልከው አይችልበትም መቁረጡ። ሲጀመር ጣልከብኝ፣ ሲጀምር ታርከብኝ። አው በዚህ ውስጥ ገባበት ያውዞ እኮ እኮ ቀይ ነው። ዲች ወላች ቀይናል። እሷ እኔ እኮ አውቃለሁኝ። ይቺ ለራሱ ቀይናል ጀማላ አዟሪ ትጀምራለች እና ውዶችዬ፣ እንደምትመለከቱት አረብ ቁልቋል ይባላል በኛ ሀገር፣ ማለት ነው አረብ ቁልቋል ነው። አረብ ቁልቋል ጀማላ

እና ውዶችዬ እንደምትመለከቱት ልንበላ ነው ማለት ነው። አብዱራህማን አብዱል አዚዝ ምንድነው ይሄ? ስሙ ምን ይባላል ይሄ? ቁልቋል ቁልቋል እኮ አይበላም። የሆነ ቅጽል ስም የለውም? ምንድነው? አረጀማላ ሊቀበክ ግን

እንደምትመለከተት ነው። እዚህ ውስጥ ገብቶበት ነው ሲቆርጥ ሲቆርጥ፣ ግን ወላ ቢቆረጥ እንደምትወርቅ ወቀው የለ አይታይም እኮ ሲጀመር። ምንስት እዚህ ውስጥ ገብቶብን ነው እንግዲህ፣ የሚታገለው እንዴት እንደወጣ እህት። ለአንድ አረብ ቁልቋል ብላህ እንዲያተወድቅ እያልሁ ነው። አረ ተላይ ነካ አቦ በፈጠረኝ ጀማናሆ ኧረ በዓል ለመሆኑ ነው። ተራ አርዳ አልሄድም። ኧረ እሱ ናት ተክስር፣ ኧረ እሱ ናት ተክስር። እሱ ናት ትኩረት የኛ አይደለም። ምንድን ይህንን ነው። በጣም ሲበላ ነው ያደገው። በቅጠል ነው የሚመታው። መቼ ትመጣለህ? የሀ ባህና ልጆቹ እየተለያዩ ማለት ነው። ይሄ ይህ ኩታበር ማራጃ ነው ያሉኝ አካባቢ እንደዛ ይባላል። እዚጋ እንደምትመለከቱት ነው። ቆየት የተሻለ ነገር ሳይ ደግሞ አሳያቸዋለሁ። እኔ ነኝ አልኩት ኮ ጉዶች፣ ገጠር ወላሂ ነው ምላችሁ። እናንተ ዛ ሆናችሁ ባክሻት መላቀቂ ገጠር ምናምን ልትብ ትችላለችሁ። የሆነ እሺ ትላለች፣ ግን በጣም ነው የሚያደክመው ወላሂ በጣም ማለት የእንጨት ይዛችሁ ውሃ ይዛችሁ የምትመላለሱበት መንገድ አይመስላችሁም? አሁን ላይ ማለት ነው። እና ለምን ለማለት ነው ገጠር አትምጪ አትምጡ ለማለት ነው እንደ እንዳትሉኝ እንደዛ ማለት ሳይሆን፣ እንደ ድሮ አስባችሁ ጓዝ ይዛችሁ መንገድ እንዳገቡ ያለተቀበሉ ያለሸኝ ነው ሲቀጥሉ፣ ጓዝ አታብዙ፣ እንደ ሀገር ስመጡ እንደ በአለ ራሳችሁ ግን፣ በተለይ ካርጎ የሚባል ነገር እንዳታደርጉ፣ የሚያስጠላ ነገር በጣም

ስጋ ገብስ ወልዷል። ያምራል በጣም ግን፣ አንዳንድ ውሀ የለም በንት፣ ይህ ዝናብ የለም በንትን ነው። ምንድን ነው በቦይ በመስኖ ማለት ነው። ኩታበር ከተማው ደግሞ ይታየ ነው። መስጊዱ ማሻ አለ። አይ ከተማው ይታያል። ይህ ማለት ነው የምትመለከቱት ረጅም መስጊድ አስገባላቸው ነበረ። ብዙ ገባ። ረጅም መስጊዷ ናት። ይሄም እንደምትመለከቱት ነው። ሀገራችን ምርጧና ኩሯ ጎጆ ቤት ትባላለች። በጣም የሚያምረው ይሄ ነገር ማለት ነው። እንደምትመለከቱት ሁለት በር አለ ጎጆ ሲኑሩ ባቸው ሰው በአካባቢዋ እንኳ ቤት ለሚገርም ዘጋ፣ ደግሞ ዛጋ ደግሞ ከብት ያገዱ ነው። ዝጋ እንደምትመለከታችሁ አህያም አለ እንደምትመለከቱት። ዝጋ ደግሞ ውሃ አለ በኛ ሀገር ማለት ነው። አላቴ በኢትዮጵያ ዝጋ በዚህ ይቀዳል። በነጩ ዝጋ ደግሞ እዚህ ይደረግና ከዚህ ከዚህ በነጩ ከዚህ ውሃ በነጩ በዚህ ይቀዳል፣ ከብት ይጠጣል ሲጠግቡ ይሄዳሉ። ዝሁ የወሎ ሰው ማለት ነው ገራ ገርነት ተውት። ይሄዳሉ ከዛላም ሰው አምጥቶ የሚያጠጣ ማጠጣት ይችላል። ውዶች፣ ይህ ለዚህ ነው እንግዲህ ሀገራችን ኖሮ በጣም ያምራል። ይሄም ወንዙ ነው፣ ደርቆ ነው ያሁኑ ውሃ ስለሌለ አሁን ላይ ዝናብ አይ ልቆፍ። ውዶች፣ ይሄ ውሃ የደረቀው እንግዲህ ዝናብ በመጥፋት ነው። ወንዝ ነበር እንደምትመለከቱ። ስለዚህ ግን እዚህ ሀገር ያየሁት ነገር ቢኖር እንጨት ርካሽ ነው

ቤቱ እንደምትመለከቱት እኔ ምንቀንደው ገበያ አላቅም እዚህ ሀገር ብቻ የገበያ ተራ ነው ተማሪዎቹ እየመጡ ነው ባባ ይሉ ተትምህርት ተለቃችሁ ነው ተትምህርት ተለቃችሁ ነው ስንት ሰዓት ትምህርት እየመጡ ነው ግድ እ ስለሆነ ነው። ሐሙስ ነው አሉ። ያው እኛ ሀገር ሐሙስ ገበያ ስላለ ብዬ ነው ሐሙስ ነው ያልኩት። ሐሙስ ነበር በሌላ ቪዲዮ እና በሌላ ደግሞ ደሲም ምን ብዙ በጣም በጣም ቪዲዮ